ወኢና ኢለይሂ ራጀዑን ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ፣ አልሐምዱሊላሂ። በሰሞኑ የተከሰተው ክስተት በጣም አስደንጋጭ እና በጣም ልብ የሚሰብር መሆኑ እንግዲህ ሁላችሁም ተመልክታችኋል ብዬ አስባለሁ እሱም ያው የበለጠ መረጃ ብሬክ በሻዊ ተከታተላችሁታል ብዬ አስባለሁ። እህት ወንድሞቻችን በስደት ላይ ህይወታቸው ማለፉ እንግዲህ ለሞቱባቸው ቤተሰቦቻችንም አላህ ጽናቱን ይስጣቸው። ወጥቶ ከመቅረትም እኛም አላህ ይጠብቀን። በጣም አስደንጋጭ እና በጣም ልብ የሚሰብር ነው። ኢና ሊላሂ ወኢና ኢለይሂ ራጀዑን የሞቱትን እህት ወንድሞች አላህ ይማራቸው አላህ ይራህማቸው፣ በማለት እንግዲህ ሁላችንም በየሃይማኖታችን ዱዓና ጸሎት አድርጎ ማለት ነው እና በጣም የሚከብድ ነው። እውነት እስከመቼ እኛ ሀበሻ እስከ መቼ አልቀን እስከ መቼ ሞተን ኒኮስ ከመቼ ነው? በሌላው ሀገር ስንመለከት አሁን እንደዚህ እንደኛ ሀበሻ ሞት የሚከፋ በሞት የሚያልቅ ህዝብ አለ ብዬ አላስብም ማለት ነው። ይገባኛል የሀገራችን ሁኔታ ሁሉ ነገር አገርን ጥሉ የመሄድ ፍላጎታቸውም ሁላችንም ሳይገባን ቀርቶ አይደለም። ነገር ግን እኔ እስከ መቼ? እውነት እሱ እንዳወራ ከሆነ አንድ አንድ አሁን ላይ የተዘረገፈ ዶኒ አንድም ሰው እንዳልዳነ ነው የተላለፈው ማለት ነው። ይሄ እንግዲህ ነገ ጥሩ ደረጃ ደርሼ እኔም እራሴ ተለውጬ ቤተሰቦቼንም ካሉበት ጭንቀት ቀይሬ ብዙ ተስፋ ያላት ብዙ ተስፋ ያለው ወንድሞችና እህቶቻችን ናቸው የሀሳ ቃል ሆነው የቀሩት። سبحان الله በጣም የሚያሳዝን በጣም ልብ የሚነካ በጣም ልብ የሚሰብር ነው። والله በጣም እኔ በጣም ነው የተሰማኛለሁ። ግን እኮ እንደው ስናስበው እስከ መቼ ግን እህት ወንድሞቻችን አልቀውብን እስከ መቼ እስከ መቼ ሞተን፣ እስከ መቼ አልቀን ነው? በሀገራችን ላይ ብንሄድ፣ አገር ላይ ሰላም የለ ስደት፣ ሲመጡም እንደዛ አይነት ክስተት ሲከሰት እውነተኛ እኮ እንደው እስከ መቼ እኔ በቃ እስከ መቼ ነው? እስከ መቼ እስኪ በሌላ ሀገርም የሀገር ሀገር ያለ መረጋጋት ሊኖር ሊከሰት ይችላል፣ ግን እንደኛ ኦቨር እንደኛ ህዝቦች የሚያልቁ የሚሰቃዩ አሉ ብዬ አላስብም። እንደ ራሴ ሀሳብ ማለት ነው። እና በጣም ልብ የሚሰብር ነው። እና ምንን ይባላል እንግዲህ ብዙ ተስፋ ያላቸው እንደኛ ብዙ ነገር የሚያስቡ ደግሞ ገና በቃ ለጋ ለጋ አድሜ ላይ ያሉ ህቶች እና ወንድሞች ናቸው አሉ። በቃ ገና ምንም ነገር እንግዲህ ሀስራ ቤት ያሉ ህቶች ወንድሞች ናቸው ማለት ነው። እንደዚህ የሀሳ ቀለብ ሆነው የኢትዮጵያ እናቶች እናቶቻችን ሰው እስከ መቼ። ተሳቀው ነው በሀገር በሀገርም ላይ ተሰቃይተው፣ በዚህ ላይ ችግር አሰቃይቷቸው፣ በዚህ ላይ ደግሞ ልጆቻቸው እንደዚህ ሲሆኑ፣ እኔ ኮ አንዳንድ ጊዜ ኢትዮጵያ ወይም ደግሞ ኛ ሀበሾች እኮ እንጃ ብቻ መቼ ሰላም እንደሚመጣ መቼ አልፎ እንደሌሎቹ የምንኖርበት ቀን መቼ እንደሚመጣ ነው የሚያሳስበኝ ማለት ነው በጣም እና ወደህት ወንድሞቼ በእርግጥ እኛ የምንሰላ የምንለውን አይሰማው ይገባኛል ምክንያቱም ስደት ሲባል እኛ ራሱን እንደሞከር አይተነው ነው እንጂ የተረዳ ነው ስደትኔ እንደ ራሴ ውጭ ሀገር እሄዳለሁ ስል በቃ ሁሉ ነገር ሁሉ ነገር ብርም ብትሉት፣ ወርቅም ብትሉት ሁሉ ነገር ታፍሶ የሚመጣ ነበር የሚመስለኝ። እንደዚህ አይነት ክስተት ይከሰታል ብዬ ሙስተሂል እና ሁሉ ነገር የሚገኝ በቃ ነው የሚመስለን አገር ላለ ነው ማለት ነው። በእነሱም እኮ ልንፈርድ አንችልም ማለት ነው። እዚህ ሀገር ተመጣን፣ ስንት መከራ አይቶ ገንዘብን ለማግኘት ስንት ስንት ልፋት ተለፍቶ እንደሚገኘው አገር ላሉት ስደትን ላልሞከሩት እህት ወንድሞች ብናስረዳቸውም ሆነ ብንነግራቸው እውነት አይመስላቸውም በጭራሽ። ሊያምኑንም አይችሉም። እነሱም እኮ እኔ የምለውን እውነት ወደ የፋሚሊ ቤተሰቦች እኔ የምለው ነው ይጠፋኝ ማለት ነው። ግን እኔ እስከ መቼ እኛ አልቀን እስከ መቼ ሞተን በሚለው ነው። በድጋሚ እንግዲህ እንደዚህ እህት ወንድሞችን አጥተናል። አላህ ጽናቱን ይስጣል ለሁላችንም። እንደዚሁም ለወላድ እንግዲህ ይመጣልኛል ያሰበውን አሳክቶልኝ የሞራዱን አድርጎልኝ ብላ በር በር ለምታይ እናቶቻችን አላህ ጽናቱን ይስጣቸው። ሌላ ምን የምንለው ነገር የለም። አገርም ተቀምጦ ብንል እነሱ አይሰሙም። የሁላችንም በሽታ መሆኑን እናውቃለን። እዛው ስራ ብንል የአገሩ ሁኔታ ምንም ነገር የሚያንቀሳቅስ እንዳልሆነ በጣም ከባድ ነው። አታውም ደግሞ እዚህ እንደዚህ በመንገድ ላይ ሲቀሩ ማለት እውነት በጣም እኔ በጣም ነው ቴንሽን የሆንኩት። ይብላይ በስ ለእናት ለናት እና ለአባት ሁልጊዜ ይመጣል በማለት ተስፋ ለሚያደርጉት ልጄ ይመጣልኛል ብለው አርግዘው ለሚጠብቁ ለነሱ በስ እና በጣም ከባድ ሀበይቤ ማለት ነው። በጣም ልብ የሚሰብር በጣም በጣም በጣም በጣም ከባድ ነው። እንግዲህ ወንድሞቻችንም አላህ እንግዲህ ከመቅራት እኛም ደግሞ ሰርተን ሁሉን ነገር አለ አሳክቶልን መቼም የሰው ልጅ የሁድን ተራራ ወርቅ ቢኖረው መልሶ መመኘቱ አይቀርም ይባላል እና እኛም ሀገራችንን ዋናው ነገር ደግሞ እኮ ሀገር ሰላም ቢሆን ለውጭ ሀገርም ለመሰደድም ሞራልም ላይኖርን ይችላል ማለት ነው። ምክንያቱም እዛ ብሩን ድቃ ሆነ ነገር ከፍተው መስራት የሚችሉ እህቶች፣ ወንድሞች ነበሩ ማለት ነው። ያ አላህ በጣም ከባድ ነው እንዲያው። ኧረ በጣም ከባድ ነው፣ ወላሂ በጣም ነው። መለው መለው አይጠፋኝም መለው አላህ ምሕረቱን ሊለግስላቸውና እንግዲህ፣ የኢትዮጵያ እናት ወይም የአገር እናቶቻችን ወይም አባቶቻችን በቃ ሁልጊዜ ግዜ የማልቀስ እንጀራ ሆኗል ብዬ አስባለሁ። እዚህም ደግሞ በሰላም ገብተው ተመጡ በኋላ በብዙ ነገር ህይወታቸው ያልፋለ። እሱ በእርግጥ ቀደረላህ ማያሻ ነው። የዘነም አገር ልክ እንደ ሀገራችን እየመሰለን ብዙ ነገር የሚሰሩ ወንድሞች ሊኖሩ ይችላሉ። ይህ ሀገር በርግጥ በሸሪያ የሚተዳደር ሀገር ነውና እንደ ሀገራችን ዝል አይደለም ማለት ነው። እራሳቸውን ለመቆጠብ ሞክሩ ማለት ነው። በዚህ አጋጣሚ ወይት ላይ ነው ጭዳ ላይ ነው ወይስ አንድ ጊዜም እንደዚህ ተከስቷል። እና ዙሩ ያንን ሁላ መከራ ያንን ችግር ያንን ሁሉ ነገር አልፈን ወይም ደግሞ ጥሩ ውጤታማ እንደርሳለን ብለን የመጣን እህቶች በሰላም ሻለ የተወሰነ ሰርተን እኛም ለሀገራችን ያብቃን እና ለዚህ ህይወታቸው ላለፉ እህት ወንድሞች ደግሞ መጽናናቱን ይስጣቸው፣ ለሁላችንም መጽናናቱን ይስጥን ነው ምለው ወንድም ያው የሰው ልጅ ከአንድ አንጀት መውጣቱ ብችት አይደለም። እህት ወንድም የሚባለው እንዲህ እንደዚህ ህይወታቸው በእንደዚሁ